ትስራት፣ ትስራት በሉ ከሰራች ደግሞ ጀመረች ነው የምትሉት። እና ማለት ነው አይደለም፣ ፕራንክ ምናምን እያለን አይደለም እኮ ምን መሰለኝ፣ ቅድም በከባዱ ነው ላን ለፍጽ አላለችም፣ ትስራ እንጂ ፕራንክ ምናምን አይደለም። ቅድም አላለችም እሷ እራሳችሁ፣ በቃ እሱን ነው እንጂ ሌላ ነገር አይደለም ልልሽ ነው። በብዛም ይሁን በምንም ይሁን በምንም ይሁን እናንተ ሲጀምር ማለት ነው፣ ስራ ምንም እስከሆነ ድረስ ትስራ። ምን አገባችሁ? ውጡ። ሶስት ቀን ሁለት ቀን አይደለም ስራ ነው።